ዜና በሄረር ቅድስት ልደታ ለማርያም ገዳም የእሳት ቃጠሎ ተከሰተ። ሰላም ጤና ይስጥልን ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ ንቁ ዜና ነው። ከዜናዎቹ ጋር አድናት ተስፋዬ ነኝ። አብራችሁን ቆዩ። በሄረር ቅድስት ልደታ ወበአታ ወብርሃነ ሰላም መድኃኒዓለም አንድነት ገዳም የተከሰተው የእሳት ቃጠሎ እንዳልቆመ ተገለጸ። ተጨማሪ አለን የኤረር ቅድስት ልደታ ወበአታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ከቢሾፍቱ ወይም ከደብረዘይ ከተማ በ13 ኪሎ ሜትር ርቀት በስተ ሰሜን አቅጣጫ ላይ ይገኛል አባ ገብረ ማርያም ሲሳይ የገዳሙ ምክትል አስተዳዳሪ እንደገለጹት ድንገተኛ የሳቃጥሎ አደጋው በትናንትና ዕለት መጋቢት 25 ቀን 2017 ዓ ም ከሰዓት በኋላ ከሰባት ሰዓት ጀምሮ መከሰቱንም ተናግረዋል የቃጠሎ መነሻ እስካሁን ምን እንደሆነ እንዳልታወቀ ምክትል አስተዳዳሪው የተናገሩ ሲሆን እሳቱ እስካሁን ባለመቆሙ እየተባባሰ ይገኛል ሲሉም ገልጸዋል። አደጋው በደቡብ ምስራቅ አዋሳይ ቦታ ላይ ባለፈው የቅዱስ ባለወልድ ቤተ ክርስቲያን የጨፌ ሳር ነዶ ወደ ጽዱ እየተጠጋ እንደሚገኝና የእሳቱ ጭስ የኤረር ተራራ እንደሸፈነው ማክለው ገልጸዋል። አባ ገብረ ማርያም እንደተናገሩት የአብይ ጾምን አስመልክቶ በአታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውንና እንዲሁም በተራራው ውስጥ የሚኖሩ የዱር እንስሳት አደጋ ላይ መሆናቸውንም አንስተዋል። እሳቱ በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከተል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነትና ለከተማው አስተዳደሪ ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡም ጥሪያቸውን አስተላልፈዋል። ከሶስት አራት ዓመት በላይ በተመሳሳይ የእሳት ቃጠሎ አደጋ በገዳሙ መከሰቱንም አስታውሰዋል። በዘማሪ ጋዜጠኛ ሰላም አንባ የተዘጋጀው ዝማሬ ብፁዕ አቡነ ሳውሮስ በተገኙበት ተመረቀ። ዲያቆን ኢሳያስ ዝርዝር አለው። እምቅድመ ዓለም የተሰኘው በዘማሪት ጋዜጠኛ ሰላም አንባ የተዘጋጀው ቁጥር ሁለት አዲስ የመዝሙር አልበም በትላንትና እለት ለምረቃ በቅቷል። የመዝሙር አልበሙ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሊቃውንት ጉባኤ ታይቶና ታርሞ የተፈቀደ ሲሆን ትላንት በዕለተ ሰንበትም ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ በተገኙበት በአራት ኪሎ መንበረ ጸባዎት ቅድስት ስላሴ ካቴድራል ተመርቋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመገናኛ ብዙሃን አገልግሎት ስርጭት ድርጅት የትግርኛ ቋንቋ ጋዜጠኛ በሆነችው በዘማሪት ጋዜጠኛ ሰላም አምባ የተዘጋጀው ቁጥር ሁለት አልበም የመዝሙር ምርቃት ላይ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ስራ አስኪያጅ፣ የመንበረ ፓትርያርክ የጠቅላይ ቤተ ክህነት የየመምሪያ ኃላፊዎችና የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን ሰንበት ተማሪዎች በርካታ ቁጥር ያላቸው ምዕመናንና ምዕመናት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። እንቅድመ ዓለም የተሰኘው የመዝሙር አልበም በትግርኛ በአማርኛና በግዕዝ ቋንቋ የተዘጋጀ ነው። ዘማሪት ጋዜጠኛ ሰላም አምባዬ ከዚህ ቀደም በትግርኛ ልበይ ማሪሁኒ እና በአማርኛ ህብረ ቀለሜ እንዲሁም የአበው ሃይማኖት አትታደስም የሚለው ቀደምት ስራዎቿ የሚታወቁ ናቸው። የዳውሮ ኮንታና የካምባታ አላባ ጠንባሮ ሃ አጉረ ስብከት ሊቀጳጳስ ብፁዕ አቡነ ጢሞቴዎስ በማሪ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን በመገኘት ቃለ ምዳና ቡራኬን ሰጥተዋል። ትዕግስት መቃሳ ዝርዝር አላት የዳውሮ ኮንታና የከምባታ ሀላባ ጠንባሮ አገረ ስብከት ሊቀጳጳስ ብፁ አቡነ ጢሞቴዎስ በዛሬ እለት በመርሃ ደብረ ብስራት ቅድስት ገብርኤል ቤተ ክርስቲያን በመገኘት ቃለ ምዳና ቡራኬ ሰጥተዋል። ከቅዳሴ በኋላ ያለውን ያውደ ምረት መርሃ ግብር በሰንበት ትምህርት ቤቶች አባላት ቀርቦ በብፁዕ አባታችን መመሪያ ሰጭነት የጠቅላይ ቤተ ክህነት ለይኮ መጋቢ ሰናይት ዳንኤል ደንግላ ትምህርተ ወንጌል ሰጥተዋል። የአውደ ምረቱ መርሃ ግብር በብፁዕ በአባታችን ቃለ ምዳ ብራኬ ሰርሆተ ህዝብ ከተከናወነ በኋላ በግንባታ ላይ ያለውን ሕንፃ ቤተ ክርስቲያን ጉብኝት አድርገዋል። መመኑ ሁሉ ተባብሮ የተጀመረውን ሕንፃ ቤተ ክርስቲያን እንዲያጠናቅቅ የማበረታቻ ቃል ሰጥተዋቸዋል። ስድስተኛው ዙር የተልእኮ ትምህርታዊ ጉዞ በመቅዶኒያ በምክረ አበውና በዝማሬ እንዲሁም በበጎ አድራጎት ስጦታ ተከናወነ። ዲያቆን ኢሳያስ ዝርዝር አለው። ስድስተኛ ዙሩን ያስቆጠረው በጎፋ መካነ ህያዋን ቅዱስ ገብርኤል ሰንበት ትምህርት ቤት የሚዘጋጀው የተልእኮ ትምህርታዊ ጉዞ መርሃ ግብር በልዩ ልዩ ቦታዎች በመገኘት የትምህርት ወንጌልና የዝማሬ አገልግሎት እያከናወነ የሚገኝ ሲሆን በትላንትና ዕለትም በመቄዶንያ የአረጋውያን መርጃ ማዕከል መርሃ ግብሩን አካሂዷል። በመርሃ ግብሩም ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ስራ አስኪያጅን ጨምሮ መምህራንና በርካታ ቁጥር ያላቸው ምእመናን የተሳተፉ ሲሆን በዕለቱ በነበረው የምክረ አበው መርሃ ግብር ላይ ለተነሱ ጥያቄዎችም ሊቀሊቃውንት ስሙር አላምረው መምህር ሄኖክ ኃይሌና ሌሎች መምህራን መልስ ሰጥተውበታል። በምክር አበው መልስ ከተሰጠባቸው ጥያቄዎች መካከልም አስራት በኩራትን ለማን ነው መስጠት ያለብን? ጥንት አብሶ መሠረታዊ ትርጉሙ ምንድነው? ነው የሚሉና ሌሎች በነገረ ክርስቶስ ላይ ያጠነጠኑ ጥያቄዎች የተነሱ ሲሆን መምህራኑም መልስ ሰጥተውባቸዋል። ከምክር አበው መርሃ ግብር በተጨማሪም የዝማሪ አገልግሎትና የበጎ አድራጎት ስራዎችም የመርሃ ግብሩ አካል ነበር። በመጨረሻም መርሃ ግብሩ በጸሎትና በምስጋና ተጠናቅቋል። የሐዋሳ ደብረ ምረት ቅዱስ ገብርኤል ገዳማ አስተዳደር ሰላሳ ተተኪ አገልጋዮችን አሰልጥኖ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ በተገኙበት አስመረቀ። ተጨማሪ አለ በገዳሙ የመጽሐፍት መምህርና የስብከተ ወንጌል ኃላፊ የሆኑት መምህር ዮሐንስ ደሳለኝ የአዲስ ኪዳን ትርጓሜ ቀለል ባለ መንገድ በስልጠና መልኩ ለአንድ ዓመት ከስድስት ወር ሲወስዱ የነበሩ ሰላሳ የሚደርሱ ዲያቆናትና የሰንበት ትምህርት ቤት ወጣቶችን የአዋሳ ደብረ ምረት ቅዱስ ገብርኤል ገዳም አስተዳደር ብጹዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል በተገኙበት በብፁዕነታቸው ቡራኬ በዛሬው ዕለት አስመረቀ። ስልጠና ያስፈለገበት ምክንያት በገዳሙ ያለውን የወንጌል አገልግሎት ሰፊ በመሆኑ በሰንበት ትምህርት ቤት፣ በሀዘንና በደስታ እንዲሁም በጽዋ ማበራት የወንጌል አገልግሎት ተደራሽ ለማድረግ መደበኛ ሰባኪያን የሚያግዙ ተተኪ አገልጋዮችን ማፍራት አስፈላጊ ነው ሲሉም ገልጸዋል። በምረቃ መርሃ ግብር ላይ ሰልጣኞቹ እለት በእለት በመከታተል አባታዊ መምሪያን በመስጠት ስልጠናው እንዲሰጥ በማድረግ ከፍተኛ አስተዋጽኦ ላበረከቱት ለገዳሙ አስተዳዳሪ ለመምህር ጸባኦት መምህር አባ ኪዳነ ማርያም አንዱ አለም ቆሞስና ያ ያላቸውን ጊዜ አብቃቅተው ሰልጣኞቹን በሚገባ መንገድ በማሰልጠን ተተኪ አገልጋዮችን ላፈሩ ለመጋቤ ሐዲስ መምህር ዮሐንስ ደሳ ላይ ሽልማት ተበርክቶ ለሰልጣኞቹም የምስክርነት ወረቀት በውጽንነታቸው ቡራኬ ተሰጥተዋል። በመጨረሻም ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀጳጳስ ሰልጣኞቹ በሰለጠኑበት መሰረት የቤተ ክርስቲያንን በሚችሉት አቅም በትጋት እንዲያገለግሉ አባታዊ መምሪያን አስተላልፈው መሰረታዊ እውቀት የሚያስጨብጥ የትምህርት አሰጣት ሂደት ተጠናክሮ እንዲቀጥል አሳስበው ለሰልጣኞቹ ምስጋና አቅርበው ቃለ ምዕዳን ቡራኪ አስተላልፈው የመርሐ ግብሩ ፍጻሜ መሆኑን ገልጸዋል። መጋቢት 29 ቀን 2017 ዓ.ም ምረት ከንቁ ሚዲያ ያደረስላችሁ ዜናዎችን ንን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ ዝግጅቶችን ጋር አብራችሁ ቆዩ እያልን ከወዱ ተሰናበትናችሁ። ሰላም እግዚአብሔር ከናንተ ጋር ይሁን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሃ መርከብ ማህበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሰረተ ጊዜ ጀምሮ አስተዋሽ አጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁ እና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ይሁኑ። ንቁ ሚዲያ እርቱ የቤተ ክርስቲያን ልሳን